ልውልና አባቱ አባቱ ከድርጅቱ ተቀጥሮ እንዲሰራና ድርጅቱ እንዲመራ አሁንም ኃላፊነት እንዲወስድ እየነገረው ይገኛል። ደጋግሞ ልውል አሁን ላይ የኔ ከድርጅቱ የምግባት ፍላጎት የለኝም እያለ ለአባቱ ደጋግሞ ቢነግረውም አባቱ ግን ሁለት አማራጭ ሰጥቶታል። ድርጅቱን አምነ ካልተቀበልክ ከዚህ ቤት ትወጣለህ የሚል ሀሳብ ነው የሰጠው። አንተ ማለት ልጅ ነህ፣ በዛ ላይ ደግሞ የኔ ወራሽ ነው የሚል ሀሳብም ሰጥቶታል። ልዑል፣ ግን ተው እንጂ አባዬ፣ እንደዛ አትበል። ያው እኔ ከሞትኩ በኋላ ወራሽ ስለምትሆን ሲለው እንደዚህም አትበሌን እና ጥሎት ይወጣል። ከቤት ከዚህ ቤት ትባረራለህ ተብሎ ስለነበረም ወጣ። ከእንዱ መጠጥ ቤት ሆኖ እየጠጣ ይገኛል። አቤላ ሄደና አስታወስከኝ ይለዋል። አቤላ ነኝ የልዑል ጓደኛ ይለዋል። የልዑል ጓደኛ ስለው ደሙ ይፈላና ይነሳና በጠፌ ይለዋል። አቤላም መሬት ላይ ይወድቃል። አንተ ተላላኪ አው አስታወስኩህ ያ ተላላኪ ጓደኛ ልኮ ሆኖ አይደል? እኔን ለመከታተል ሄድና፣ ለጓደኛ አግኝቼዋለሁ አንዱን ተላላኪ ብለህ መልስለት ይለዋል። ጧት ዋን እና ቴና ሳትዋረድ ብሩን ስጠኝ እያለችው ነው ልዑልን። በእምነትም ወንድሟ ወጥቶ ስለነበረ ሂዳ ጠይቀዋለች። በእምነትም ወንድሟ ከተባረረ በኋላ አባቷን እዳ እያናገረችው ነው። አባዬ ለምንድን ነው ወንድሜን ከቤት ያስወጣው? ምን ስለሆነ ነው? እያለች ቆጣ ቆጣ እያለች መናገር ጀመረች። እንደዛ ያደረግኩት ለራሱ ብዬ ነው፣ ሰነፍ እንዳይሆን ነው ይላል። በእምነትም ከልክ ያለፈ ቃል ስትናገር አንቺ ልጅ አክብሪኝ እንጂ አባትሽ ነኝ እኮ የሚል ሀሳብ ሰጥቷታል። ጮህ እያለች እያወራች ነበር። ወይዘሮ ኤልሳን መጣችና ወደ መኝታ ክፍል ልጆችንማ እንደዚህ እንድትናገራቸው አልፈልግም፣ እኔ እኮ ወንድምሽን ያባረርኩት ሰነፍ እንዳይሆን ነው፣ ጎበዝ እንዲሆን ነው ያለ ይመክራታል። ወይዘሮ ኤልሳን በጣም ተናዳ ነበር የሌላው ልጅ ቁጭ ብሎ ይውላል ያራል። አንተ ደግሞ ልጆችን በግድ ስሩ ትላለህ ትለዋለች። አንቺ ነሽ እንደዚህ እያቀበጥሽ ያሳደግሻቸውና አልሰማም ያሉ እንዲሁም ሰነፍ የሆኑት ይላል አቶ አለሙ። ልጆችን ሳይወድ ቀርቶ ሳይሆን ስራ እንዲሰሩ በደንብና ጀግና ጎበዝ እንዲሆኑ እያደረገ ነው። የእኔ ልጆች ነገ አንድ ነገር ቢሆኑ እንዴት ዳቦ መግዣ ማግኘት እንዳለባቸው እያስተማረ ነው። ወይዘሮ ኤልሳ ግን ይሄ ነገር ምንም አልታያትም። ታቸው በቃታ እንደ ላቀው ይኖሩ የሚል ምላሽ ነበር የሰጠችው። በእምነትንም ይዛት ወጣች። ልዑልና ማርክ ማርቆስ ተከትያት ነበር። ቴናን ቤቷ ድረስ አንድ ልጅ ይዛ ነበረ ሰፈሮ የት እንደሆነም ደርሽበታለሁ እያለ ልዑልን ጓደኛውን ያወራዋል። ልዑል ስለ ቴናና ስለ ልጁ ነገር እያሰበን አሁንም ይሄ ልጅ እኔ ነው ወይስ አይደለም፣ ነገ በጧቱ ከቤቷ እንሄዳለን ምንም ሳናሰማ ይላል። ወይዘሮ ኤልሳም ቁጭ ብላ ልጅ የት ነው ያለች ስልክ እየደወለች ነው አባቱም ቁጭ ብሎ ቡና እየጠጣ ነበር ልጅሽ እኔም ብደውልለት ስልክ አያነሳም ደግሞ ምን ችግር አለው ጎዳና ላይ እኮ ነው ያወጣው እያለች እየጮኸች እየተናገረች ነው ጎዳና ላይ ቢወጣ ራሱ አካውንቱን እኮ አልዘገውበትም ከፈለገ ሆቴል ሄዶም እኮ መኖር ይችላል መከራየትም ይችላል እያለ ሀሳብ ይሰጣታል ታዲያስ አካውንቱን ደግሞ ልታዘጋበት ነበር እያለች እየተናገረችው ነው ምንም አያሳስብም ስለ ልጆች እያለች እየጮኸች እየተናገረች ነው አባቱም ልጅን እኮ አውቄ ነው እንደዚህ እንዲወጣ ያደረግኩት ጠንካራ እንዲሆን እኮ በዚህ እንዲሆን ነው ይላታል። እሷም ተቆጥታ ብድግ ትላለች። ምሳሌም ሰጣት። እስኪ ይችን ልጅ እያት፣ አስራ ሰባት ዓመቷ ነው። በዚህ ግን ራሷን ለማጠንከር ደፋ ቀና እያለች ልጅ ትገኛለች፣ እየሰራች ነው። የእኔ ልጅ ግን ሀያ ዓመቱ ሆኖታል፣ ግን ደግሞ የራሱን ስራ እየሰራ አይደለም ይላል። ታዲያ ከሰራተኛ ጋር ነው እንዴ ልጅን የምታወዳድረው ትላለች። ኤልሳም ወይዘሮ ኤልሳም ብድግ ካለች በኋላ ዮሐና፣ ጋሼ አንድ ጥያቄ ልጠይቅ አለችው። እሺ እርስዎ የሚፈልጉት ለድርጅቱ ጎበዝና ጠንካራ ሰው ነው አይደል? አዎ። ለሁሉም እንደዛ እንደሚሆነ አይደል የሚፈልጉ? እሱ እኮ የራሱ የሆነ ሀሳብ አለው እንጂ ሰነፉ ነው አይደለም። የራሱን ድርጅት ለመምራት እያሰበ ነው ብላ ትሰጧለች ሀሳብ። የስንተኛ ክፍል ነሽ? ጎበዝ አስተዋይ፣ እንዲሁም ከዚህ በኋላ ትምህርትሽን እስከሚጨርሽ እንያበር ያለውሽ ይላታል። የአስራ አንደኛ ክፍል ነኝ ትላለች። ክንዱና ማርቆስ ቢሮ ውስጥ እየፈተሸ ይገኛል። ማርቆስ ደረሰበትና ምን እያረክ ነው የሚል ጥያቄ ስጠይቀው ክንዱ ምን አገባህ፣ ይኮ የአባት መስሪያ ቤት ነው። ከዚህ መስሪያ ቤት ደግሞ እኔ ጠያቂ እንጂ ተጠያቂ ልሆን አልችልም ይላል። ማንም የመጠየቅ ፍላጎትና ሀሳብ የለኝም ብሎ ይናገረዋል። ማርቆስም እንደዛ ነው ይለዋል። ለማንኛውም እዚህ ውስጥ ያየውን ነገር ለማንም እንዳትናገር፣ ያለዛ እኔ እናንተ እንታያያለን እያለ ይፎክራል። ክንዱም ማርቆስም ከወጣ በኋላ ይህ አቃጣሪ አሁን ሄዶ እኮ ሊያቃጥር ነው ይላል አቤላና ክንዱ አባት እኮ ልውልን ከቤት አባረረው። አባት እኮ እንደዛ አደረገው ልውል እኮ ሊከሰው ነው አባቱን እያለ ነገሩን ያቀሳስረዋል አቤላ የሁለቱን ወንድማማቾች ጠላትነት ስለሚያውቅና በመሃል ደግሞ ገንዘብ ስለሚፈልግ ነገሩን እያቀሳሰረው ነው። ክንዱም በጣም ይናደድና ጥሎት ይሄዳል። ታዲያ ዝም ብላይንተውና የሰማውን ነገር ንገረኝ ይለዋል። እንደውም ከአሁን በኋላ ገንዘብ ካልሰጠኝ አልነግርም ይለዋል። ክንዱም ተናዶ ወደ ልውል ይሄዳል። መንገድ ላይ የሚገናኛሉ ሄዶ አንገቱን እንቅ ያደርገዋል። እያሰብክ ያለውን ነገር ደርሼበታለሁ ጭራሽ ደግሞ አባት ግን ልከሳው ነው እኔንም ልከሳኝ ነው እንታያለን ብሎ ከታናሽ ወንድሙ ላይ ይዘታል አሁንም ልዑል አረ ምንድን ነው ተረጋጋ አልገባኝም ቢለውም እየሰማሁ አልነበረም ሲጀመር ለምንድን ነው እንደዚህ የሆነ አባቴ ሙሉ ለሙሉ ድርጅቱን በእኔ ስም ሊያዞረው ሲል ነው አይደል ነገሩ የተቀየረውና ና የተለወጥከው አለው እኔ ምንም ማውቀው ነገር የለም ይላል ወደ አባቱ ቢሮ ከሄደ በኋላ መታ አለ እንዴ ይለዋል አባቱ አዎ አንድ ነገር ልጠይቅ ነበር እያሰብኩት የነበረ ነው ማርቆስ ጋር ተግባባለህ እንዴ ብሎ ይጠይቀዋል። ክንዱም ይርበተበታል። ተግባባላችሁ ማለት ምን አለህ ይለዋል። እሱ ምንም አላለም፣ ያው ታማኛው ወይስ አይደለም የሚለውን ነው። ክንዱም ማርቆስ የሚባለው ታማኝ አይደለም እያለ በአባቱ ፊት ጣለ ጣል እያደረገው ነው። እዚህ ቤት ያሉና እዚህ ስራ ውስጥ የሚሰሩ ድርጅቱ ውስጥ ያሉ ሰዎች ግን በጣም እንደሚወዱትና ስራ ስራውን አክብሮ እንደሚሰራ ይናገራሉ፣ ይመሰክራሉ ቢለውም ክንዱ እሱማ ሊሆን ይችላል፣ ግን ደግሞ እየተለየ ባህሪ ያለው ይላል። እንደዚህ እያወራ ማርቆስ ወደ ውስጥ ይገባል። ጋሽ ጠርታዊ ነበር? አዎ እኔ የማላውቀው ነገር አለ እስኪመልስልኝ፣ ይላል ልውል። እናንተ እኔን ለመክሰስ የምታሰሩት ስራ አለ ይለዋል። አይ እኔና ልውል የጥንድ ጓደኛሞች ነገር ግን አንድም ቀን ስለንተ አላወራንም፣ ወይም ስለ ድርጅቱ ምንም አይነት ወሬ አላወራንም። የጥንድ ጓደኛሞች ስለሆን በብዙ ነገሮች ልናወራ እንችላለን፣ ግን ከአንተ ጋር እና ከድርጅቱ ጋር የሚያገናኘው ምንም ነገር የለውም ብሎ ይነግረዋል። የክንዱ ሐሳብ ውድቅ ነው፣ ውሸት ነው ይለዋል። ክንዱም በጣም ይናደዳል። አንድም ቀን ስለ እርሰው መጥፎ ነገር አያወራም ልውል እያለም እየመከረው ነው። በሌላ በኩል አቤላ እና ልውል አቤላ፣ እባክህ ያለውበትን ጉዳይ ታውቀዋልና ስለ ልጁ ነገር እውነቱን ንገረኝ እያለው ነው። እኔ ምንም የማውቀው ነገር የለም ባክህ፣ አንተ ነገሩን አጣራ፣ ዲኤንኤ እንመርመር ስላተኮ እምቢ አለሽ ልጅቷ ይላል። እንደዚህ ያወሩ ካፌ ላይ አባቱ ይመጣል። አባቱ ሲመጣም በጣም ይደነግጣል። አባዬ እንዴት መጣ? ይህ እኮ ካፌ ነው። ወደ ድርጅቱ እንዲመለስም እየመከረው ነው። አሁንም ወይዘሮ ኤልሳም ወደ ማድቤት ከሄደች በኋላ ከይሆና ላይ ተጫዋለች። አንቺ ምን አባሽ ሆኖሽ ነው አባቴን ለቤቴን እንደዚህ ቀና ብለሽ የምታይው እንዴት በምን ብደፍሬ ነው እያለች መናገር ጀመረች። አንድም ምላሽ እንድመልሽ አልፈልግም በተለይ ለእኔም ለልጅም አለች። ማርቆስ እና ለውል ስለ ልጁ ነገር አሁንም እያጣሩ ነው። ልጅቷን ሄደን ማወቅ አለብን ብለውም ሄዱ ለመጠየቅ። ቴና ልጁን አሳየኝ አባትነቱን ይቀበለዋለው እያለ ነው ከዛ ቀደም ብሎ ልዑል ቤት ተከራይቷል ይህ ተከራይ ቤት እኮ አይመስልም እያለ እያሞካከሰው ነው ወደ ቲና ከሄዱ በኋላም ቲና ልጁ የለም እያለች ብዙ ምክንያቶችን እንደርድራለች። በመንገድም ከመጣች በኋላ ዮሐናን አግኝታት አንቺ ነሽ እንዴ ከኔ የቀማሹ አቤላን እያለች ስታፋጣን ነበር ዮሐና ምንም አውቀው ነገር የለም ስትላን ነበር አቤላም የወሰድሽው ገንዘብ አለ በይህ እንካፈለው ይላታል የለም እያለችው ነው ስለ መጡና ስለ ልጁም እንደ ጠየቋት ተናገረች። ታዲያስ ምናሎች ልጁን አሳየን አሉ። አሳየሻቸው ወይስ ደግሞ ሻይ ቡና አልሻቸው? ምንም የለምን ያልኳቸው። ይህን ነገር እንዴት ነው መወጣት ያለብን? እያለች እያማከረችው ነው። አቤላ አራዳ አንድ ጊዜ እንጂ ሁለት ጊዜ አይሸወድም ይላል። እኔ የሎል ጓደኛ ነኝ፣ አንቺ ደግሞ እናቱ ነች። ስለዚህ እኔና አንቺ ምንም ነገር አያገናኘንም። ነገሩን እኮ ከዚህ ድረስ ያመጣሽው አንቺ ራስሽ ነሽ። ራስሽ ተውጮ ይላታል። ቲና እኔ ስትለዋለች ነገሩን ሁለቶች ቢያቀጣጠሩትም አቤላ ግን ራሱን ነጻ ለማውጣት እየተጣጣረና እየሞከረ ይገኛል። ሰላም ጤና ይስጥልኝ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ተቀላቀሉ። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ሆነላችሁ። ቲናና አቤላ ይጋለጹ ይሆን?